ምክንያቱም በትክክል ያልተማረ ኢንጂነር የቀየሰው ድልድይ ቢደረመስ እኛ ነው የምናልቀው፣ ሚኒስትሩ አለ። ግን እምን በትክክል ያልተማረ ዶክተር ሆር ቀዶ ቢያበላሽ እንደ ዱርዬ ቀዶ ጥገና ነው ቀዶ ብተና ይለያያል። ዶክተሩ በትክክል ካልተማረ ቀዶ ብተና ነው። ስለዚህ ትምህርቱ ካልተጣራ ነገ ሐኪም ቤት የሚደርስብን አደጋ የትምህርቱ ብልሽት ውጤት ነው ማለት በመንፈሳዊም እንደዚህ በወልድ ወመንፈስ ቅዱስ አህዱ አምላክ አሜን እግዚአብሔር ብላችሁ የቀርታውን ቸርነቱን አምናችሁ ከቅድስት ድንግልናቱና ከቅዱሳን ባለሟሪዎቹ የሚገኘውን ጥበቃና ምልጃ ተስፋ አድርጋችሁ በዚህ ቦታ እንድትገኙ እግዚአብሔር የፈቀደላችሁ ወገኖቻችን በእግዚአብሔር ስም እንዴት ዋላችሁ? ሙሴ ድንኳኑን ወስዶ ከከተማው ውጭ ተከለው። ያም ድንኳን ያም የመገናኛ ድንኳን ተባለ። እግዚአብሔርን የሚፈልግ ሁሉ ከከተማው ውጭ ወደ ድንኳኑ ከሰፈሩ ውጭ ይወጣ ነበር ይላል። ዘጸአት ኦሪት ዘጸአት ማለት ነው ምዕራፍ 33 ከቁጥር 7 ላይ የሚገኝ አሁን ለአንድ ለሰላሳ እና ለሰላሳ አምስት ደቂቃዎች ያህል የምንማማርበት የምንነጋገርበት ያለፈ ህይወታችን የምንገመግምበት የነገ ተስፋችን የምናልምበት የዛሬውን የምንፈጽምበት ነፍሳችንን ከስጋችን ነፍሳችንን ከስጋችን የምናስታርቅበት እግዚአብሔር ጋራ የምንጣበቅበት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ምን ናት የሚለውን እንድንማማር አቅሙ የሚጠብቀን የእግዚአብሔር ቃል ነው። ወደ ትምህርቱ ከመግባት በፊት ደጋግሜ የምናገረውን ነገር መልሼ ልናገር። የትምህርት ዓላማ የመንፈሳዊም ሆነ የዓለማዊ ትምህርት የስጋዊ ትምህርትም ሆነ የሃይማኖታዊ ትምህርት ዓላማ ሶስት አይነት ለውጥ ማምጣት ነው። ይሄ አለማውያኑም የሚጽፉት ይሄንኑ ነው። እኛም የምንናገር ይሄንኑ ነው። ጥንታውያን ሊቃውንት የጻፉትም ይሄንኑ ነው። አንድ ትምህርት ሶስት አይነት ለውጥ ማምጣት አለበት። መንፈሳዊም ሆነ ስጋዊ ትምህርት፣ ሳይንሳዊም ሆነ ሃይማኖታዊ ትምህርት በሰዎች ህይወት ውስጥ ሶስት አይነት ለውጥ ካላመጣ ወይ ተማሪው ልክ አይደለም ለትምህርቱ አልመጠንም፣ ወይ አስተማሪው ለአስተማሪነት አልመጠንም፣ ወይም ደግሞ ትምህርቱ የሚሰጥበት ቦታ የትምህርት አይደለም። በጣም ብዙ ለጉለቱ ተጠያቂዎች ብዙ ነገሮች አሉ ሰሞኑ በየሚዲያው እሰማ ነበር የሀገራችን የትምህርት ጥራት አደጋ ላይ ወድቋል እየተባለ ሰምቻለሁ የትምህርቱ ጥራት አደጋ ላይ ወደቀ ማለት አስፋልቱ አደጋ ላይ ነው ማለት ፎርሙ አደጋ ላይ ነው ማለት ድልድዩ አደጋ ላይ ነው ማለት ቴሌ ኔትወርኩ አደጋ ላይ ነው መብራት አደጋ ላይ ነው ማለት ኤርፖርቱ አደጋ ላይ ነው ሁሉ ነገር አደጋ ላይ ነው ማለት የትምህርት ጥራት መጓደል እንዲህ በቀላሉ የሚገመታል። ስለዚህ ማንኛውም ትምህርት መንፈሳዊውም ሆነ አለማዊው ሳይንሳዊም ሆነ ሃይማኖታዊ ትምህርት ሶስት አይነት ለውጥ ማምጣት አለበት። በደንብ ስሙ። ይመመናል። ሶስት አይነት ለውጥ ማለት የመጀመሪያው የአስተሳሰብ ለውጥ ማምጣት ነው። በሉት እስኪ፣ የምን ማምጣት ነው? የአስተሳሰብ ለውጥ ማምጣት ነው። ሐዋርያው ቅዱስ ጳውሎስ በሮሜ አስራ ሁለት ቁጥር ሶስት መታደስ ተለወጡ እንጂ ይህን ዓለም አትምሰሩ ይላል። በምናችሁ መታደስ ተለወጡ በልባችሁ። ልብ የሀሳብ ምንጭ ነው። ልብ ከነጻ ሀሳብ ስራ ይነጻል። ልብ ከተስተካከለ ስራ ይስተካከላል። ልብ ከተስተካከለ ንግግር ይስተካከላል። ስለዚህ ቅዱስ ዳዊት ልበ ንጹሐ ፍጥር ሊተ እግዚኦ፣ አቤቱ ንጹሕ ልብ ምን አድርግልኝ? ፍጠርልኝ ልብ ድካም የማያመው ማለት አይደለም። ደም የሚቀዳ የሚያሰራጭ ማለት አይደለም። ጥሩ ሀሳብ የሚያፈልቅ ጥሩ ሀሳብ የሚያመነጭ፣ ለሰው የሚጠቅም፣ እግዚአብሔርን የሚያስከብር፣ ሰብናን የሚያስከብር ሀገር፣ ህዝብ፣ መንደር፣ ሰፈር፣ ቤት፣ ህብረተሰብ፣ ራስን ጭምር የሚጠቅም ሀሳብ እንዳመነጭ አንድ ጊዜ ማለት ነው። ስለዚህ የትምህርት የመጀመሪያው ዓላማ ያስተሳሰብ ለውጥ ማምጣት ነው። ዛሬ ብዙዎቻችን በሁሉም መስክ ካስከ ባለው ችግራችን ሁሉ ዋናው ችግር የአስተሳሰብ ለውጥ አለመምጣት ነው። ሁልጊዜ እንደ ፀሐይ ከሰማይ በታች ማብራት ሲገባ እንደ አምፖል ከጣራ ስር የምናስብ ከቤተሰባችን ያለፈ የማናስብ ከወጣችን ከሰፈራችን ከመንደራችን የተሻለ የማናስብ ይሆን ነው። ትምህርቱ ሰርጾ አልገባንም ማለት ነው። አንድ ተማሪ አምስት ዓመት አራት ዓመት ዩኒቨርሲቲ ተምሮ አስተሳሰቡ ሊወፍር ሲገባው ቦርጫ ወቶ ከመጣ አደጋ ነው። ወደ ሞቶ ከመጣ አደጋ ነው። እኔ ትምህርት ቤት ዩኒቨርሲቲ ገብታችሁ ዲግሪ ይዛችሁ ስትመጡ አምሮባችሁ ከመጣችሁ አደጋ ላይ ናችሁ ማለት። ትምህርት ቤት የተላካችሁ ፊታችሁ እንዳበራ፣ ሀሳባችሁ እንዳበራ፣ አመለካከታችሁ እንዲለወጥ። እኛም ትምህርት ቤት እንደዚህ፣ መንፈሳዊ ትምህርት ቤት ክርስቶስ ሐዋርያትን ሦስት ዓመት ከሦስት ወር ሲያስተምራቸው የመጀመሪያ ስራ ልባቸውን መለወጥ፣ አስተሳሰባቸውን መለወጥ። ምክንያቱም የአስተሳሰብ ለውጥ ምን ያመጣል? የንግግር ለውጥ ያመጣል። የንግግር ለውጥ ምን ያመጣል? የስራ ለውጥ ያመጣል። ስለዚህ አንድ ትምህርት የመጀመሪያው ዓላማ የአስተሳሰብ ለውጥ ማምጣት ነው። ሰምታችሁኛል። የምን ለውጥ ማምጣት ነው? እንግዲህ ትምህርት ቤት የገባችው ሰዎች ወደ ዩኒቨርሲቲ ከመግባታችሁ በፊት የነበራችሁ ሀሳብ ስትወጡ ካለ ችግር አለው ማለት ነው። ምክንያቱም አንዳንድ ሰው ዲግሪውን ግርግዳ ላይ ሰቆ ጭንቅላቱ ባዶ የሆነ ሰው አለ። የተመረቀበት ዲግሪ እኮ ያሳያል፣ ለሚመጣ ሰው ይገርማቸው። ያን ጊዜ ተመርቄ ዲግሪው ግድግዳው ተሸክሞታል፣ ወደ ጭንቅላቱ ባዶ ይሆናል። ይሄ በጣም አደገኛ ነው። ስለዚህ የመጀመሪያው ያስተሳሰብ፣ ሁለተኛ ንግግሩ መልወጣለ እርግማን የሚተፋ ጥላቻ የሚተፋ እርግ ያልተ ያልተወረሸ ያልታጠበ ክፉ ምላስ ወድ በወንድማማቾች መካከል ጥላቻ የሚዘራ ተሳዳቢ ምላስ ከሆነ ይሄ ትምህርት ቤት አልገባም። ወይም ደግሞ አስተሳሰቡ ቅድም እንዳልኳቸው አልተለወጠም ማለት። ስለዚህ ሁለተኛው ያነጋገር ለውጥ ነው። ሁልጊዜ እኔ አንዳንድ ጊዜ ይገርመኛል። አሁን በሚዲያ ላይ ይቀርባሉ ብዙ ትልልቅ ምሁራን ይቀርቡና የሚናገሩት ነገር ከሚጠሩበት ስም ጋር አይመጣጠንም። እኔ እውነቱን ለመናገር ፕሮፌሰር ዶክተር እገሌ ተብሎ የሚናገረው ነገር በእውነቱ ገጠር እንደው እርሻ እያረስ ቢያንስ እንደው ጤፍ እንኳን ያቀብለን ነበር እኮ ስንዴ እንኳን ያቀብለን ነበር፣ በቆላ ያቀብለን ነበር። ንግግሩ አልተለወጠም። ትምህርቱ አልሠራም ማለት በሌላ ቋቋ የትምህርት መሠረታዊ ለሀሳብ ስንት ለውጥ ማምጣት ነው ብያለሁ ሶስት። አንደኛ ያስተሳሰብ፣ ሁለተኛ ያነጋገር ለውጥ ነው፣ ሦስተኛ ያሰራር ለውጥ ማምጣት ነው። አባቶቻችን እግዚአብሔር ይፍታ ሲሉ ምን ያሉት በሀልዮ በነቢብ በገቢር የተሰራው ኃጢአት ሶስት ደረጃዎች አሉ። በሀሳብ ይሰራል። ሀሳቡ ሲል ንግግር ይሆናል። ንግግሩ ሲት ምን ይሆናል? ተግባር ይሆናል። ማንኛውም ስራም ሆነ ትልቅ ነገር እንስራ ጦርነትም የሀሳቡ ውጤት ነው። ይታሰባል፣ ጦርነቱ ከዛ በምራ ስድብ ይጀመራል። ከዛ መጨረሻ ላይ እጅ ታዛዥ ነው። ጭንቅላታችን ሳብ ሲለው ምራጭ ስራ ሰው ይገደል። ስለዚህ የሰውን እጁን እግሩን ለመቆጣጠር መጀመሪያ ጭንቅላቱን መቆጣጠር አስተሳሰቡን፣ ምጉ ንግግሩን መቆጣጠር። አለም ላይ ለተካሄዱ ትልልቅ ጦርነቶች እርሿቸው መነሻቸው ስራቸው ምንድን ነው ብትሉኝ ምላስ ምላስ። ጦርነቱ መነሻው ምንድን? ምላስ። ዓለም ላይ እኔ እውነቱን ለበቀደም በሌላ ሚዲያ እየተናገርኩ ነበር። ከአሜሪካና ከቻይና ኒኩሌር ይልቅ እናንተ እናንተ አፍ ውስጥ ያለችው አጥንት የሌላት ምላስ ተከፋለች። ትልቁ ጦርነት የእሷ ውጤት ስለሆነ መጀመሪያ ጦርነት ሲካ በሀገራችን ታውቃላችሁ አለ። ጦርነቱ ከመካሄዱ ነ ጭስ አለ፣ አይደለም እሳት ቤት እሳት ከመንደዱ በፊት ምን አለ? ጤስ አለ። ከጦርነት በፊት ምን አለ? ስድብ አለ። ስድቡ እያደገ እያደገ እያደገ ይመጣል። ጢሱ ሲያልጥሳቱ እንደሚነደግ ሁሉ ስድቡ ሰር ክላሽ ይተኮሳል፣ ቦምብ ይፈነዳል፣ ሚሳይል ይወነጨፋል። ስለዚህ ሰው ንግግሩን መቆጣጠር ከቻለ ዓለሙን ከሞት ተቆጣጠረ ማለት ሲናቅም ለዚህ ነው ቁስለ መቅሰፍት ይገብር አንግልተ ወቁስለ ንሳል ይሰብር አይጽምታለ ሲራቅ ሲናገር ጅራፍ ሥጋን ያቆስላል፣ ምላስ ግን አጥንትን ይሰብራል።

ስንት አይነት ለውጥ ማምጣት ነው ጮክ ብላችሁ ንገሩ አንደኛ ወንዶቹ ንገሩ ይስ አቤት ሁለተኛ ይታያችዋል የምንድነው ምላሳ የምላሳ አይደለም የመጀመሪያው የምን ለውጥ ነው የአስተሳሰብ ሁለተኛው የንግግር የአንደበት ሶስተኛው ያሰራር እንግዲህ ትምርታችን ዘመናዊ ትምህርታችን በእነዚህ በኩል ለውጣ ምትዋሉ ይ ይሄ ትምህርት ሚኒስቴር ስራ ነው፣ የሚያገባን የለም። ስልጣን ውስጥ የሚያገባን ባይኖርም ውጤቱ ግን ያገባን። ምክንያቱም በትክክል ያልተማረ ኢንጂነር የቀየሰው ድልድይ ቢደረመስ ቢደረምስ እኛ ነው የምናልቅ። በትክክል ያልተማረ ዶክተር ቦር ቀዶ ቢያበላሽ እንደ ዱርዬ ቀዶ ጥገና ነው ቀዶ ብተና ይለያያል አለ ዶክተሩ። በትክክል ካልተማረ ቀዶ ብተና ነው። ስለዚህ ትምህርቱ ካልተጣራ ነገ ሐኪም ቤት የሚደርስብን አደጋ የትምህርቱ ብልሽት ውጤት ነው ማለት ነው። በመንፈሳዊም እንደዚህ ነው። መንፈሳዊም እንደዚህ ነው። ትምህርቱ ካልተለወጠ ሰውዬው ካልተቀየረ እኛ ስናስተምር ቆይተን ወደ ጠጅ ቤት ከዚህ ፕሮግራም ይዞት ከስብከት በኋላ ድራፍት ቤት እንገናኝ ካለ ትምህርቱ ክል ማለት ጫት ቦታ እንገናኝ ካለ ይሄ ሰውዬ እዚህም ቁጭ ብሎ እንደ ታድጎ እንደሚቅም ነው እንጂ ሲሰማ ሲያለቅስ የነበረው እንደ ታድጎ እንደሚሰማ ስለዚህ ልቡን ማግኘት አልቻለም። ጭንቅላቱን ማግኘት አስተሳሰቡን ማግኘት አልቻልም። በዚህ በኩል እውነቱ ደው ፖለቲከኞቹ፣ በሃይማኖተኞች ቁጭ ብለን ማሰብ ይገባል። ሕዝብ ካልተለወጠ፣ ሕዝብ ካልተቀየረ ልብስ በውሃ እንደሚታጠበው ጭንቅላት፣ ምላስ፣ አንደበት፣ እጅ በእውቀት ይታጠባል፣ በንባብ ይታጠባል፣ በግንዛቤ ይታጠባል። አስተሳሰቡ፣ ንግግሩ፣ ተግባሩ የተለወጠ ሕዝብ ምን ሊሰራ እንደሚችል አሉ። ለምሳሌ የምንጠቅሳቸው እነ ጃፓን ምትሄዱ፣ እነ ቻይና ምትሄዱ፣ እነዚህ የበለጸጉት ያደጉት ሀገሮች ዛሬ ከምድር አልፈው እሰማይ ቤት እንዴት እንደሚሰራ እቅድ እያወጡ ያሉት እኛ ከዕለት ዕለት ቤት እያጠን በረንዳ ዳር እየሆንን እነሱ ማርስ ላይ ቤት እንደሚሰራ እያለም እያለሙ ይሄ የትምህርታቸው ጥራት ውጤት ነው። ደህና ናችሁ? ኧረ፣ እንዴት አመቻቸው። ትምህርት ስንት አይነት ለውጥ ያመጣል። በኋላ ቤታችሁ ተገባችሁ በኋላ ባልና ሚስት ተነጋገሩበት። ስንደ አስተሳሰብ ተለውጧል። ባልሽ ተለውጧል። ሚስት ተለውጣለች። ከማግባት በፊት የነበረ አስተሳሰብ ካገባ በ አንዳንድ እኮ የወንድ ላጤ አስተሳሰቡን ይዘው ገብቶ ትዳር የሚበጠብጣለ የሚያገረሽበት፣ ማታ አራት ሰዓት የሚገባ አባወራው የአስተሳሰብ ያልተለወጠ ማለት ነው። ወንድ ላጤነቱን ያልተወ ሁለቱም አጣምሮ የያዘ ጥምር ዜግነት ያለው የወንደላጤነትም የባለትዳርነትም ማለት ነው። እንዲህ አይነቱ ትምህርቱ አልሰራ ማለት ነው። ትምህርታችን እንግዲህ እኛ እንናገራለን፣ የተዘራውን የሚያበቅል እግዚአብሔር ነው። ያብቅልላችሁ፣ ለተግባር ያብቃችሁ። እንግዲህ ቀለል አድርገን ትምህርቱን፣ ወደ ትምህርቱ ስንገባ ሙሴ እንደምታውቁት እስራኤልን ከግብፅ መርቶ ከነአን ለማስገባት የታደለ እጅግ የዋህ ቀና ደግ በአርባ ዓመቱ ለወደ እስራኤል ወደ ግብጽ ተጠርቶ እግዚአብሔር እስራኤልን ከግብጽ ታወጣለህ ብሎ የመረጠው አንደበተ ርቱዕ ያልነበረ እግዚአብሔር እስራኤልን ከግብጽ ታወጣለህ ብሎ ሲልከው ሙሴ አንድ ትልቅ፣ እሱ ትልቅ ያለው ምክንያት አቅርቦ ነበረ። ጌታዬ አንተ የምትለውን ስራ ለመስራት አንደበተ ርቱዕ መሆን ያስፈልጋል፣ ተናጋሪ መሆን ያስፈልጋል። እኔ ደግሞ አንደበተ ድዳ ነኝ። አቃንቼ መናገር አልችልም። ስለዚህ አንተ ለሰጠኝ ኃላፊነት አልመጥንም አልበቃም። ሌላ ሰው ምርቅ ጥሎት ነበር። እግዚአብሔር እግዚአብሔር ደግሞ እኔ አይን የምሰጥ አንደበት የምሰጥ በሴት ማኅፀን ልጅ አርጌ ሰው እንዲወለድ የማደርግ እኔ ነኝ። ስለዚህ ያንተ ስራ እሺ ብለህ መሄድ ነው ብሎ አንዲት በትር ብዙ የፈሮን መንግስት ለመገልበት የፈሮን ሰራዊት ከስድስት መቶ ሺህ በላይ እስከ አፍንጫው የታጠቀውን የፈሮን ሰራዊት በአገውን ያስቀረው ሙሴ በአንድ ዱላ ነው። በአንድ ብትር ላ የሚደባደቡበት ነው። ይህ ብትር በትረ ሙሴ ይባላል። ስ ምናልኳቸው በትረ ሙሴ ይባላል እና ያችን ብትር ነው እና እግዚአብሔር እኔ ሲለው ብትሩ መሬት የሙሴ ይዞት የነበረው በኩል በጅራቱ በኩል ሲይዘው መልሶ ወደ ብትርነት ተመለሰ። አንድ ምልክት። ሁለተኛ እጅህን እዚህ ውስጥ አስገባዋለሁ፣ ብብቱ ውስጥ ይህን እጁን ማለት ነው። ሲያስገባው ንጹ የነበረው እጁ ነጭሮ ለምጻሙ በለምጽ ተንጎጉ ወጣቸው። እጅህን፣ እስኪ ምን ሆነ? ለምጽ ሆነ። መልሰዋል። ሲመልሰው ተፈወሰና መልሶ ምን ሆነ? እንደ ቀድሞ እጅ ሆነ። እግዚአብሔር እንዲህ አለ፣ ልክ ብትርህ መጀመሪያ ብትር ነበረ፣ እባብ ሆነ፣ መልሶ ስታነሳው ብትር ሆነ እጅ ንጹሕ ነበር ወደ ወደ ብብት ስታስገባው ለምጽ ሆነ። መልሰ ስታስገባው ወደ እጅነቱ ተመለሰ። ልክ በትሩ እባብ እንደሆነው እስራኤል በመከራ ውስጥ ናቸው። እባቡ መልሶ ወደ በትርነት ለተመለሰ በመከራ ውስጥ ያሉት እስራኤላውያን ነፃ ታወጣቸዋለ። ከፈርዖን ባርነት፣ ከፈርዖን ቅኝ ግዛት አንገታቸውን ደፍተው ተሳቀው ተሸማቀው እኔን ለማምለክ የተሳቀቁበትን ዘመን አንተን የምታቆመው ብሎ እግዚአብሔር መረጠው። ከዛ በኋላ ሙሴ ቅድም እንደነገርኳቸው ያችን በትር ይዞ ወደ ግብፅ ሄደ። ያች በትር በኋላ የእግዚአብሔር በትር ዘጸአት 17 ላይ ተመልከቱ። የእግዚአብሔር ብትር ተብላለች። ትንሽ ብትር ናት። እግዚአብሔር በተናቀ ነገር የተከበረ ነገር ማድረግ ይችላል። ሰዎች ቦታ ባይሰጡ፣ ሰዎች በናቁ፣ ሰዎች እገሌ ለዚህ ይበቃል እንዴ? እገሪት ለዚህ ትበቃለች እንዴ? ይህ ለዚህ ይሆናል እንዴ? በተባለ ነገር ላይ እግዚአብሔር ለዘላለም ሲነገር የሚኖር ስራ ይሰራል እግዚአብሔር እግዚአብሔር ትልቅ ስራ የሰራባቸው ሰዎች ጡንቻቸው የፈረጠመ ደረታቸው የሰፋ መልካቸው ያማረ ቁመታቸው መለሎ ሰዎች አይደሉም እዚህ ግባ የማይባሉ ላይን የማይሞሉ እይታቸው ላይን የማይሞላ አፋቸው ስማቸው ላፍ የማይሞላ ለዚህ አይበቁም የሚባሉ ሰዎች ነው እየመረጠ ትልቅ ስራ ይሰራል እግዚአብሔር። ምክንያቱም ሰራተኛው ማን ነው? የሚያደርገው ማን ነው? ስለዚህ በትንሽም በትልቅም ስራ መስራት የሚችል ማን ነው? እግዚአብሔር በዛች በሙሴ በትር በወይ ሲጠብቅባት በነበረች በተራ በትር የኤርትራ ባህር ተከፈለ፣ ሶስት ሚሊዮን እስራኤላውያን በየብስ ተሻገሩ። በዛች በትር አለቱን መቶ ሶስት ሚሊዮን እስራኤላውያን ንጹህ ውሃ አጠጣ። በዛች በትር ትልልቅ ስራ ተሰራባት። እንደነገርኳችሁ እስከ አፍንጫው የታጠቀ በሚገባ የሰለጠነው የፈርዖን ሰራዊት የኤርትራ ባህር በልቶት የቀረው በሙሴ በትር አማካኝነት ነው። ከብትሯ በስተጀርባ ማን ስላለ ማን ስላለ እግዚአብሔር ስላለ። ስለዚህ ያ ሙሴ ወደ ህዝቡን ይዞ ወጣ። ደብረ ሲና ወጥቶ ታቦቱ ተቀበለ። እግዚአብሔር ግን ለሙሴ አንድ መመሪያ ሰጥቶት ነበረ። ህዝቡና እኔ የምንገናኝበት የመገናኛ ድንኳን ስፋ ብሎት ነበረ። ድንኳን ይባላል። ድንኳኑ ግን ሲጠራ ምን ተብሎ ነው የሚጠራው? የመገናኛ ድንኳን ይባላል። የድር ድንኳን ይባላል። ላሁኑ ጊዜ የድር ድንኳን ምንድን ነው? ለሬሳ ሰው ሲሞት የሚቀበር ነው የሚተከል ነው አይደል? ይሄኛው ድንኳን ግን ደብተራ ዘመርጡል፣ የመገናኛ ድንኳን። ደብተራ ማለት ድንኳን ማለት ደብተራ ማለት ምን ማለት ነው? ንገሩ ሚስቴ ደብተራ ስትባል ሰምታችሁ ታውቃላችሁ? ምንድን ነው? አይዟችሁ፣ አትፈሩ። በየመን ቡና ስትጠጡ ታወሩት የለ እንዴ? ታወሩት። እዚህ ጨዋ መስላችሁ ብታዩ የቡና መጠጫችሁ አለ እንዴ? እንቅፋት መጥቶ መታችሁ፣ ሾህ በወጋችሁ ቁጥር፣ በቄቱ ረዴት ባጣ ቁጥር ደብተራ ዞር በል ነው ማለት ዝም ማለት ተወርዱ የለ እንዴ? ደብተራ ማለት ደብተራመ ድንኳን ማለት ነው። እየሰማችሁ ነው። ምን ማለት ነው? እመቤታችን ደብተራ ትባላል። ድንኳን ማለት ነው። ይሄኛው የሙሴማውን ደብተራ ዘመርጡል የመገናኛው ድንኳን ነው። ይቺ የሙሴ ድንኳን ስትሰራ የሚገርማችሁ ነገር እንዲያው በዘመኑ ቋንቋ ስንገልጠው ሙሉ ዲዛይኗን ያወጣት ዲዛይን ያደረጋት ማነው? ራሱ እግዚአብሔር ስፋቷል እበቷል መቅደሱ፣ ቅድስቱ ስንት ክንድ መሆን እንዳለበት፣ ቅኔ ማኅሌቱ ስንት ክንድ መሆን እንዳለበት፣ ዙሪያው ስንት ክንድ መሆን እንዳለበት፣ መጋረጃዎቹ ከምን ከምን አይነት ቁሳቁስ መሰራት እንዳለባቸው፣ ሙሉ ዲዛይኑን እየሰራው ማን ነው? እግዚአብሔር። አርአዮ ለሙሴ ግብረ ለደብተራ ዘከመ ይገብራ፣ እንዴት አድርጎ እንደሚሠራ እግዚአብሔር ስዕሉን እኔ ዛሬ አሁን አንዳንድ ህንጻ ሲሰራ በህንጻው ላይ ዋናው ባለሙያው አለ አይደል፣ ባለሙያው ታውቃላችሁ፣ በትምህርት በተማረው መሰረት ህንጻውን ይስልና ያወጣና ለማን ይሰጣል? ለጉልበት ሰራተኞች ይሰጣል፣ አይደል። በነገራችን ላይ ሀያ አንደኛው መቶ ክፍለ ዘመን በዕውቀት የሚኖርበትን በጉልበት የሚኖርበት አሁን እኛ አቅም ስላነሰ ገና በጉልበት ነው የምንኖር

እንዴት በሃያኛው መቶ ክፍለ ዘመን እንደሱ በበሬ ያርሳል? የመጨረሻ ውርደት እኮ ነው የምናል። እንደ ተማራጭ ሰዎች እናንተ ነው የምናገረው። እንዴት በሃያኛው መቶ ክፍለ ዘመን እኮ ሴት እንስራ በጀርባዋ ተሸክማ ትቀዳለች እኮ በገጠር ዛሬ፣ እዙ ሱሉልታ ብትል ዙ ቅርብ ልደዋ አትራው ከዋና ከተማችን ጫፍ ላይ ወገኖቻችን ዋ በእንስራ በጀርካ ገራን መከራቸው መከራቸው አዳመሻ ዲያስፖራ ይባል መቼም ጅላ ጅላ አይጠፋም። ምን እንደሚያደርጉት ታውቃላችሁ? ውሃ በእንስራ ተሸክመ ተሸክማ ሴትዮዋ ስትል ካጠገቧ ሆኖ ፎቶ ተነስቶ አሜሪካ ይዞ ይሄዳል። ውርደቱን ሰው ተሸክሞ ይሄዳል አሜሪካ ሀፍረቱ ተሸክሞ ይሄዳል አንገቱን ደፍቶ፣ እንስራው ከጀርባው ወርዶ ውሃ በቋንቦ ወደ ቤት እንዴት እንደሚገባ መምከር ሲገባ ውርደቱን አሜሪካ ተሸክሞ ይሄዳል። ይገባ ግርግዳ ላይ ለጥፎ፣ እኛ ነው ውሃ በእንስራ ነው የሚቀዳው ገና ዘናቹ ነው ብሎ ተወረጁ እርግጠኛ ነው። ስለዚህ ይሄ በእስራኤላውያን መካከል ቅድም እንዳልኳችሁ ይሄ ደብተራው ድንኳን የመቤታችን ስያሜ ነው ብያችሁ፣ በአንድ መ የመገናኛ ድንኳን። ደብተራ ማለት በቤተ ክርስቲያናችን ቋንቋ ሊቅ ነው፣ አዋቂ፣ የተማረ ማለት። አንዳንድ አጭበርባሪዎች፣ አታላዮች ኮከብ እንቆጥራለን ሀትና በዛ እኔ እንናት ጅድ በጣም ንገር እኔ ቡትቶ ለብሶ ሰውነቱ የሸተተ ቆሻሻ ሰውዬ እንዴት ገንዘብ ያበዛልኝ ብላችሁ ታስባላችሁ? የራሱን ልብስ አይቀይር መጀመሪያ ገላው ነው የታጠብ። የእናንተ ጅልነት ተጠቅሞን ያጭበረበራችሁ እ እኔ እሱ ልጠት ይገርመኝ እናንተ ጅልነቱ አብሮ እንደሚገርም። ስለዚህ ደብተራ ማለት በቤተ ክርስቲያናችን ቋንቋ የተማረ አዋቂ ማለት ነው። በጥንት ጊዜ ከትምህርት ቤት የሚጠፉ አቋቋም ቤት ይገባሉ፣ ቅኔ ቤት ይገባሉ፣ ትርጓሜ ቤት ይገቡና ትምህርቱ ቢሲላቸው አቋርጠው ወደ ምን ይሰማራል? ወደ ጥንቆላ ይሰማራል። ጥንቆላ ምንም ጥሩ ገማች መሆኑ እኔ እውነቱን ለመናገር እንደው እናንተ ጋር ጣልቆ ለመብላት እኔ ከበቂ በላይ መገመት የምችል ሰው ነበርኩ። በእግዚአብሔር ስለ ምፈራተቾ ነው እውነቴን ነው። ጠንቋይ የለም፣ ደፈነ ገማች ነው እንዴ። ሰውዬው ምንድን ነው እኮ ኮከብ ቆጣሪው መጥቶ እንደዚህ እንደዚህ እንደዚህ ነው አንተ ጠይምሴ ታትሆንም ይለዋል። ሰውዬው ለካ እንዳጋጣሚ ከጠይምሴ ጋር ተጣልቷል። ሰውዬው አጋጣሚ እኮ ነው፣ ምንም ቆጣ አይጠይቅም ይሄ ይሄ ሰውዬ ለየመንደሩ ያወራል። እንደ ደብተራ ገሌ እኮ ነገሩኝ ምን ሆነ እንደዚህ ሁኜ የነበረ ያ ጅን የነዛው መረጃ ብዙ ሰው ያቀልጥና፣ ደብተራው ኪሱ እየሞላ ሰው ነፍሱ እየተራቆተ ገንዘቡ እያለቀ ባዶውን እያለቀ፣ ስለዚህ ደብተራ በቤተክርስቲያናችን ትልቅ ሙያ ነው። ድብትርና ትልቅ ሙያ ነው። እንደው በእውነቱ አሁን ጊዜ ስለሌለ ነው እንጂ ቅኔያቸውን ብትሰሙት ደብተሮቹ የተቀኙትን ዜማቸውን፣ ትርጓሚያቸውን ብትሰሙት እጅግ ቁጭ ብድግ የሚያደርጉ ምሁር አላቸው። እና ይህም አጨበርባሪ አታላዩ ብዙዎች በስሜ ይመጣሉ እንዳለው ክርስቶስ በሊቃውንቱ ስም የመጡ በየሰፈር የሚልከሰከሱትን የኮከብና የጸረቃ ጥገኞችን እያያቸው በእውነቱ ስም ባታጠፉ ጥሩ ነው። የአጥማቂዎችም ደብተራ እንዲህ አርጎ መንፈሱ አሁን ደግሞ የመጣ ደግሞ መንፈሱን ብሏል ይባላል ይግር የሚለኛል የጠቅላላል እንደ አጥማቂዎቹ እኮ ጠቅላላ መቶ ሀያ ሚሊዮን ኢትዮጵያ ሕዝብ ሰይጣን ተከፋፍሎ ይዞታል። ቆራቢም የለም ምንም የለ የለ። ሰይጣን ይህንን መብት በስጠጥም ጥሩ አይደለም። የተዋረደ የቀራቢ የተቀጠቀጠ ድራሹ የጠፋ አቅም የሌለው ኃይሉ የተነሳበት በመስቀል ስናማትበት አፈር ድሜ የሚገባ ሰይጣን ይህን ያህል አጋኖ ዓለም ላይ ቦታ ሰጥቶ መስረት እውነቱን ለመናገር ጥሩ አይመስለኝም እ ስለ ቆሻሻው ብዙ ከማውራት ንጹህ አድርጎ ማሳየት ጥሩ ይመስለኛል። ዮሐንስ አፈር ስለተሸነፉት አትንገረኝ አለ፣ ስላሸነፉት ንገረኝ። የተሸነፈ ብዙ ሞልቷል። ስለተሸነፉት አትንገረኝ ስላሸነፉት ንገረኝ፣ ድል ስላደረጉት ንገረኝ አለ እና እንግዲህ ሙሴ